አንዳንድ እስላማዊ ነሺዳ የሚሏቸው መንዙማም የሚሏቸው ነገሮችን ከዘፈን መለየት ሁሉ ይከብዳል። ዘፋኙ የሚሰለጥንበት ተቋም ላይ ገብቶ ሰልጥኖ የወጣ ነው የሚመስሉ፣ እነዚህ ከዘፈኑ የበለጠ ኢማንን የሚያበላሹ የሚያሳስቱ ናቸው። ምክንያቱም ዘፈኑን ዘፈን ነው ብሎ ሰው ይርቃዋል። እነዚህን ግን ስታቸው ላይ አላህ አላህ ስለሚባልባቸው ኢማን ነው ዲን ነው ብለው ሰዎች ይዞታል ልባቸው ውስጥ ገብቶ አልነቀል ይላቸዋል። እንዴት ነው የአላህ ስም ከዘፈን ጋር ከሙዚቃ መሳሪያ ጋር አብሮ የሚነሳው? እንዴት ነው የአላህ ስም ዝክር ዱዐ በዘፈን ቃና የሚገጠመው? ሀቂቃ ያለንበት ዘመን በጣም ያስፈራል። አብዛኞቹ ንግድ አድርገው ነው የሚይዙት። በስላም ስም በዲን ስም መነገድ ዲኑን ከመሰረቱ የማያውቁ ሰዎች ናቸው። አብዛኞቹ ነጋዴዎች ናቸው። አለባበሳቸው፣ አነጋገራቸው የለየለትን ዘፈን ከሚዘፍኑ ሰዎች ማይለ የሆነ ሰዎች ናቸው። ቁርአን ማይመልሳቸው፣ ሀዲት ማይመልሳቸው አንድ ሰው ዲንን ከሆነ መካደብ የሚፈልገው ዲኑ ይፈቅዳል ወይ ብሎ ማጣራት አለበት። መጀመሪያ ሰሐቦች አድርገዋል ወይ ማለት አለበት። ንግድ ከሆነ የፈለገው ሌላ የንግድ መስክ ይፈልግ፣ ከዲኑ ይውረድ። ዲኑን መጫወቻ ማድረግ፣ ሰዎችን ዲን ይዘናል እያሉ እንዲታለሉ ማድረግ ከሳረው በጣም ከባድ ነው። ኸይራ አለ ተጋቀደምቶች ወላሂ፣ አቅል ያለው ሰው ሁሉ ልብ ሰርስሮ የሚገባ ምክርን መክረዋል። በምንም ብትቀልድ፣ በምንም ብትጫወት በዲንህ አትጫወት ብለዋል። ቁርአን ያልበቀው ሐዲስ ያልበቀው ምንም ሊበቀው አይችልም። ኢብኑ ቀይም رحمه الله تعالی ተናግሯል። እንዲህ አይነት ሰዎችን ባህሪ ቁርአን ሲከብዳቸው ወደ እንጉርጉሮ ሄዱ ብለዋል። እንትን አልአምር የኔ ንግግር አይደል የዘመናችን ዑለማዎች ንግግር አይደል 751 ላይ ሞቱ የኢማም ኢብኑ ቀይም ንግግር። ቁርአን ሲከብዳቸው ወደ ዘፈኑ ወደ መንዙማው ወደ እንጉርጉሮ ይሄዱት

የሚጠቅመው የሚመስለውን ነገር ሁሉ ተከትሎ የሚሄደውን ሰው ማታለሉ፣ ወንጀሉ አላህ ዘንድ በጣም ከባድ ባጠመሙት ባሳሳቱት፣ ባከሰሩት ሰው ልክ አላህ ዘንድ መጠየቅን ፈስአሉ። አህለዚክሪ ኢንኩንቱም ላ ተዕለሙን ቢስሚላሂ ራህማኒ ራሂም አንዳንዶች ዘንድ ደግሞ ትንሽ እስላማዊ እናደርጋለን ብለው የተከበረውን ዚክር ሰለዋት የሰርግ መጨፈሪያም ያደርጓል። ኢባዳ ወደ አላህ ያቀርባል የሚባል ነገር ከዲንጋ የሚያያዝ ነገር አፈጻጸሙ ከነቢ የተወሰደ መሆን አለበት። ነብይ ሰለላሁ ዐለይሂ ወሰለም ልጆቻቸውን ድረዋል። የተለያዩ ሱሐቦች ነቢ በህይወት እያሉ አግብተዋል። ነቢ እራሳቸው የተለያዩ ሱሐቦችን እሽምግልና ሄደው ጠይቀው ድረዋል። የተኛው ሰርግ ላይ ነው? ነቢያ ሰላት ወሰላም ወንድ እጁን እያጨበጨበ ከበሮ እየመታ አላሁመ ሰሊ ዓላ ሙሐመድ እያለ ይጨፈር ያሉት ያስጨፈሩት? ሶላት ዐለ ነቢ ትልቅ ኢባዳ ነው። አንዴ ሶላት ዐለ ነቢ ስናወርድ አላህ ተባረከ ወተዓላ አስር ጊዜ ሰላዋት እንደሚያወርድብን እንደሚምረን፣ ይቅር እንደሚለን ሐዲስ ላይ ተነግሯል። አላህ ሶላት ስገዱ እንዳለው ሰላዋት አውርዱ ብሏል። ስለዚህ ኢባዳ ነው ማለት ኢባዳ ደግሞ። ሰዎች በፈለጉት መልኩ ሊተገብሩት ፈጽሞ አይገባ ዚክርን ከከበሮ ጋር ማያያዝ ከአይሁዶች ጋር ከነሷራ ከክርስቲያኖች ጋር መመሳሰል እነሱ ናቸው ቅዳሴ እያሉ ጸሎት እያሉ ከበሮ እየመቱ እየደነሱ ጌታችንን እናወድሳለን የሚሉት ነቢይሄን አድርገዋል ወይ ነው ትልቁ ጥያቄ ካፈሮች ያደረጉትን ሁሉ እንደ ፋሽን መከተል የለብንም አይደለም በዲን ጉዳይ ላይ በዱንያ ጉዳይ እንኳ እነሱ መለያ የሆነ ነገር ማድረግ የተጠላ ነው። ወኸይሩል ሀድዩ መሐመድ ተብሏል። ከፈለጎች ሁሉ በላጭ ተመራጭ ፈለግ የነቢዩ ሙሐመድ ፈለግ ነው፣ የእሳቸው መንገድ ነው። እሳቸውን ተከተሉ ተብሏል። ቀላል ነው። አቅል ያለው ሰው ዲን ያለው ሰው የቅያም ቀን አላህ ፊት ስቆም ነቢን ተከትለሃል ወይ? በሁሉም ነገር ተብዬ ይጠየቃለሁ የሚሉ ሰው መዳር ሲፈልግ ማግባት ሲፈልግ ነቢዩ ፋጢማን ለዐሊ ኢብን አቢ ጣልብ ሲድሩ እንዴት ነው የተዳረችው? ነብዩ ዐለይሂ ሰላቱ ወሰላም ዘጠኝ አስራ አንድ ሴቶችን አግብተዋል። እንዴት ነው ያገቡት? ይታል ሲራ ተመዝግቦ ቁጭ ብሏል። እዛ ላይ የተደረገውን እናደርጋለን። እዛ ላይ የተደረገውን እናደርግ ያደረግንም እንደሆነ እንደ ባህል ከዲን ጋር ሳይያያዝ ባህል ሆኖ የሚደረግ ነገር ካለ ከዲን ጋር ግንኙነት የለውም ከተባለ ዒልም ተጠይቆ የሚደረግ ብዙ ነገር ሊኖር ይችላል ነገር ግን የዲን ልብስ አልብሰ ነው የዲን ስም ሰተ ነው። አላህ ረሱሉላህ ያለን የምናደርገው ነገር ያኔ ተደርጓል ወይ ማለት አለብ። የሞተን ሰው የምንቀብረው ነቢ በሚቀብሩበት መልኩ ነው። መጨረሻውን ካላሕድ ጀናዛ ለሕድ ውስጥ ሲገባ ቢስሚላሂ ወአላ ሚለቲ ረሱሊላህ ነው የሚባል። ጀናዛ አገናነዝ ስራት አለው። አስተታጠብ ስራት አለው። ጋብቻም እንደዚሁ ነው። ከዚህ ልንወጣ ፈጽሞ አይገባም። ሆኖም ሰርግ ደስታ ነው። አላህን ተባረከ ወተዓላ ማመስገን ይገባነ። በማመስገን ፋንታ ወንጀል ላይ ልንወጠቅ አይገባም። ወንድነ ሴት ሊቀላቀል ለክርስቲያን ወገኖቻችን እየተባለ ኸምር ሊሰራ ዘፋኝ ተቀጥሮ ሊመጣ ኢስራፍ ሊደረግ የምታገባዋ ዲን በሚከለክለው መልኩ ልትዋብ፣ ክንድዋን ልትቀነደብ ልትቀነደብ ወንድ ጋ ሄዳ የውበት ሳሎን ተብሎ ልትቆሽ ፈጽሞ አይገባም። ሙስልም ነን። ሙስልም መሆን ማለት ምን ማለት እጅግር መስጠት ማለት ነውር የሆነ ነገር ለይቶ ማወቅ ማለት ነው። እንዴት ብላ ነው ሙስልም ሴት የወንድ የውበት ሳሎን ሄዳ እንዴት ወንድ ያሳምራት? አንዳችሁ የጋለ ብረት አናቱን ቢበሳው ይሻለዋል፣ ማትፈቀድለትን ሴት ከምትነካ ብላ። ማይፈቀድላትን ወንድ ከምትነካ ከሚነካት አናቷ በጋለ ብረት ቢበሳ ይሻላል። ሸሪዓውን ለአንድ ቀን ደስታ ብሎ አርራህማንን ማስቆጣት ሸይጣንን ማስደሰት፣ የአቅልም የዲንም መድከም። ትክክለኛ ውበት ያለው ደስታ ያለው ዲንን በመከተን። የሰርግ ቀን ሶላታቸውን ሚተዋል ሜካፔ ይበላሻል ብለው አስርማ ይሰግዷዋል። መግሪብን ከኢሻ አሰግዳለሁም ይሏል። አብዛኛውን ጊዜ ሰርጎች ከስምንት ሰዓት ከዘጠኝ ሰዓት በኋላ ነው ተጠናቀው፣ ምሽራ ይዘው ወተው ሲሽከረከሩ ብለው አስርን መግሪብን አሳለፈው ቤት የሚገቡበታል። ዲናቸው በጣም የሳሳ ደካማ ሰው። በተቻለ ያክል ሰርግን ጁሙዓ ከን ማድረግ ነው። ጠዋት ጨርሶ ጁሙዓ ሰግዶ ገብቶ ከአስር በፊት ይዞ ወጥቶ ሁሉም አስር በስርአቱ በጀማዓ እንዲሰግድ ማድረግ ነው። ምን ሰራውን ስራ በሙሉ የነቢይ ዐለይሂ ሰላቱ ወሰላም ፋና ሱናቸውን ተከትለን ልናደርግ ይገባና ይስተሐቡ በርቡ አኒሳ ሁሉ ነገር ይከለከላል ማለት አይደለም። በባህላዊ መንገድ የሚሰሩ ነገሮች ከሸሪያ ጋር ካልተጻረሩ ይቻላል። አዳዲስ ነገሮችን መስራት ከተፈለገ ከዲን ጋር ሳናያይዘው ዕለሞችን አማክረን መስራት ይቻላል። ግን አንድ ሀገር ላይ ስለተለመደ ምዕራባውያን ካፈሮች ስላደረጉት ብቻ ያደረግን እንደሆነ እነሱን ተከትሎ ገደል መግባት ነው የሚሆን። ለአርአያነት ብቁ አይደሉም። አርአያችን ነቢይ ናቸው፣ ሰሓቦች ናቸው። ታላላቆችን መከተል ትተን ትንንሾችን ለምንድን ነው የምንከተለው? እነሱ ከኛ በምንድን ነው የሚበልጡት አኼራን በመርሳት በቀልብ መድረቅ? እዚህ ጀነታቸው ስለሆነ ዱንያ እንደፈለጉ በመፈንጠዝ እንጂ በምንድነው እኛ ራዕይ ልናደርጋቸው ይገባል የሚባል ነገር እነሱ ጋር አለ ሊባል የሚችለው የለም። ሰው ራዕይ ማድረግ ያለበት ሙሉ የሆነን አካል ከእኔ በእውቀትም ባስተሳሰብም ይሻላል የሚባልም። ካፈርን አላህ ኢንሁም ኢላ ከለንዓም፣ እነሱ ልክ እንደ እንስሳ ናቸው ያለውን አካል እንዴት ነው ሙስሊም ተከትሎ ለሰርጌ እሱ እንዳደረገው ነው ማድረገው እሱ እንደሆነ ነው መሆነው የሚባል ከተፈቀዱ ነገሮች አንዱ ከበሮ መምታት ነው። ከበሮ አይነት አለ። የሙዚቃ መሳሪያ የሆኑ የከበሮ የግብ አይነቶች አሉ። ድምፁ ማይፈትን መሆን አለበት፣ ኃይለኛ ድምፅ ያለው መሆን የለበትም። ከታች ክፍት መሆን አለበት ተብሏል። ከታች የታፈነ ሲሆን ድምጹ ኃይለኛ ሆኖ ከታች የተጠቀሱ አይነት የሙዚቃ መሳሪያዎች ውስጥ ሊገባ ይችላል። መላሂ የተባሉ ልብን የሚያዘናጉ ስሜትን ከልክ በላይ የሚቀሰቅሱ የሚያመረቅኑ የሙዚቃ መሳሪያዎች አሉ። እዚያ ደረጃ መድረስ የለበትም። ከታች ክፍት የሆነ የከበሮ አይነት አለ። ያ ነው የተፈቀደው ተብሏል። ይህም ደግሞ ሴቶች ጋር ብቻ ነው መሆን ያለበት። ወንድ አይጨፍርም። ጭፈራ የተፈቀደው ያውም አደቡን ስርዓቱን በጠበቀ መልኩ ለሴት ልጅ ሰርግ ቦታ ላይ ሀዲሱ ላይ የተነገረው ሰርግ ቦታ ላይ ከዚህ ጋ ተቀራራቢ የሆኑ ቦታዎች ላይ ተመሳሳይ አጋጣሚዎች ላይ ሙናሰባዎች ላይ ሐፍላዎች ላይ ሴቶች ቢጨፍሩ ይፈቀዳል፣ አይፈቀድም? በዕለሞች ማለት ኪላፍ አለ። በዒድ አማካኝነት ሲገናኙ ሴቶች ቢጨፍሩ ቢጫወቱ ከሩቅ የመጣ ሰው ረዥም ጊዜ ቆይቶ አንድ ሰው ለትምህርት ሌላ ሀገር ሄዶ ለሕክምና ሌላ ሀገር ሄዶ ለስራ ሌላ ሀገር ሄዶ በጣም ቆይቶ ሲመጣ ቤተሰብ ተሰብስቦ ሴቶች ደስታቸውን ለመግለጽ ከታች በተጠቀሰው እዚህ ጋር በተጠቀሰው አደብ በጠበቀ መልኩ መጨፈር ይችላሉ፣ አይችሉም? ወከዛ ሌክ ወዘመናችን ሰዎች እንደ ምርቃት ብለው የሚሰባሰቡባቸው አጋጣሚዎች አሉ። ልጆቻቸው ተመረው ሲመረቁ፣ ላ በላጩ እና ተመራጩ ሐዲቱ ላይ በተፈቀደው ብቻ መገደቡ ነው የሚሻል። መጨፈር የሚያስከትላቸው የተለያዩ የጸባይ ችግሮች ይኖራሉ። ከፋሲቆች ጋር መመሳሰልንም ሊያስከትል ይችላልና፣ ሰርግ ላይ የተፈቀደው ላይ ብቻ መብቃቃት በላጭ። ይሄም ዓላማ ስላለውን ምክንያት ስላለውን ሐታ ዩዕረፈ ወየሽተሂረ ኒካህ ጋብቻው እንዲታወቅ እንዲሰራጭ ነው። እገሌ አገባ፣ እገሊት አገባች እንዲባል እንዳይደበቅ። ስለዚህ ከጋብቻ ግዴታዎች መሃል አንዱ ጋብቻን ማሳወቅ፣ ማንም እንዳያውቁ ተብሎ የሚታሰር ጋብቻ መኖር የለበትም። የሴት ልጅ ኃላፊዋ የሚያገባው አካል ቢያንስ ሁለት ምስክሮች ሳያውቁ የሚታሰር ንካህ ከሆነ ጭራሽ ንካህ ሊሆን አይችልም። ነገር ግን ከዛ ከፍ ብሎ የአካባቢው ሰው ጎረቤት መንደር ማወቅ አለበት። ይሄን ግዴታ ነው ያሉ በርካታ ዕለሞች ሰርግ የተወደደበት ምክንያት አንዱ ይሄ አውሊም፣ ወለው ቢሻቲን አንዲትም በግ እንኳ ቢሆን አርደህ ሰርግ ብለው አነበ ላት ወሰ ሰርግ ከተደረገ ታወቀ ማለት። ኒካህ ታስሮ አብረው ማይሆኑ ከሆነ በዚህ መልኩ ማሳወቁ ግዴታ ላይ ሆነ ይችላል። ነገር ግን ኒካህ ታስሮ አብረው ሲጀምሩ መታወቅ አለበት፣ ካልሆነ ስም ይጠፋል፣ ክብር ይነካል።

እንዴት ብለው ነው አንድ ባድ ወንድ መጥቶ ጓደኛውን ይዞ መጥቶ ጉርጓዱ ውስጥ ተደብቆ ኒካህ ያስርሻል? የለም፣ ከነቢይ መመሪያ ጋር ይጋጫል። የሐላልና የሐራም የኒካህና የዚና ልዩነት ከበሮ መምታት ነው፣ ድምፅ ማሰማት ነው። ሰርግ ያለበት ቤት ድምፅ ይሰማል። አልሐምዱሊላህ፣ ሰው ሁሉ ያውቃል። በስሩ የሚሰራው ዚና ነው። ሰላላሁ ዐለይሂ ወሰለም እንደዚህ የሚያደርግ ብዙ ጊዜ ቀጣይነት የሌለው ጋብቻ ውስጥ መግባት የሚፈልግ አንቺን መጫወቻ ማድረግ የሚፈልግ ሰው ጀግንነት የሚጎድለው ሰው የትዳርን ኃላፊነት መወጣት የሚችልበት ብቃት የሌለው ሰው ነው። ይሄ የሚያደርግ አንዳንዶች ልጅ ስለሚፈልጉ አሊያ የተለያየ ምክንያት ስላላቸው እንደዚህ ነገር ውስጥ ሊገቡ ይችላል። በሐራም አይደለም፣ ፍላጎትን ማሳካት ያለብን በሐላል። አላህ የተቆጣ መደሰት ሞኝነት ነው። የተኛውም ዱንያ ላይ የምናገኘው ደስታ አኼራ ላይ ቅጣትን የሚያስቀጥል ከሆነ ዋጋ የለም። ከበሮ መምታቱ ጋር በተያያዘ በይነኒሳ ኻሷ፣ በሴቶች መካከል ብቻ መሆን አለበት። የሙዚቃ መሳሪያ አብሮት ሊኖር አይገባም። ሙዚቃ አብሮት ሊኖር አይገባም። ታዋቂ ዘፋኞችን ቴፕ ላይ ከፍተው የሚጨፍሩ ሴቶች አሉ። ለስሙ አይሻ፣ መይሙና፣ ሀፍሷ ይሆኑ። አላሁል ሙስተዓን ዘፋኞችን ገዝተው የሚያመጡ አሉ፣ በምላሳቸው የሚበሉ። ለዚህም ነው ወለአስዋቱ ሙጥሪባት ያሉት። አቀንቃኞችን ዘፋኞችን ማምጣት የለባቸው በአካልም መምጣት የለባቸውም። ድምጻቸውን መከፈት የለበትም። የሰርግ ነሺዳ፣ የሰርግ መንዙማ የሚባል ነገር መኖር የለበትም። ወንድ ነው የሚለው ወንድ አይፈቀድለትም። ቁርአን ይቅራ። ግጥም ከፈለገ ዝም ብሎ ይግጥም። እንደ ዘፋኝ መቅለስለስ፣ መውጣት መውረድ ሳይኖርበት ራሱን የቻለ የሙዚቃ ቃና ሰልጥኖ ሶላዋት እያወረደ ነው። በሙዚቃ ቃና አላህን አወድሳለሁ እያለ ወዴት እየሄደን ነው። አንዳንድ እስላማዊ ነሺዳ የሚሏቸው። መንዙማም የሚሏቸው ነገሮችን ከዘፈን መለየት ሁሉ ይከብዳል። ዘፋኙ የሚሰለጥንበት ተቋም ላይ ገብቶ ሰልጥኖ የወጣ ነው የሚመስለው። እነዚህ ከዘፈኑ የበለጠ ኡማውን የሚያበላሹ፣ የሚያሳስቱ ናቸው። ምክንያቱም ዘፈኑን ዘፈን ነው ብሎ ሰው ይርቀዋል። እነዚህን ግን ውስጣቸው ላይ አላህ አላህ ስለሚባልባቸው ኢማን ነው ዲን ነው ብለው ሰዎች ይዙታል። ልባቸው ውስጥ ገብቶ አልነቀል ይላቸዋል። እንዴት ነው የአላህ ስም ከዘፈን ጋር ከሙዚቃ መሳሪያ ጋር አብሮ የሚነሳው? እንዴት ነው የአላህ ስም ዝክር፣ ዱዓ በዘፈን ቃና የሚገጠመው ሀቂቃ ያለንበት ዘመን በጣም ያስፈራል። አብዛኞቹ ንግድ አድርገው ነው የሚይዙት በእስላም ስም በዲን ስም መነገድም። ዲኑን ከመሰረቱ የማያውቁ ሰዎች ናቸው፣ አብዛኞቹ ነጋዴዎች ናቸው። አለባበሳቸው፣ አነጋገራቸው የለየለትን ዘፈን ከሚዘፍኑ ሰዎች ማይለ የሆኑ ሰዎች ናቸው። ቁርአን ማይመልሳቸው፣ ሐዲስ ማይመልሳቸው። አንድ ሰው ዲንን ከሆነ መካደም የሚፈልገው ዲኑ ይፈቅዳል ወይ ብሎ ማጣራት አለበት መጀመሪያ ሰሐቦች አድርገዋል ወይ ማለት አለብህ። ንግድ ከሆነ የፈለገው ሌላ የንግድ መስክ ይፈልግ፣ ከዲኑ ይውረድ። ዲንን መጫወቻ ማድረግ፣ ሰዎችን ዲን ይዘናል እያሉ እንዲታለሉ ማድረግ ከሳራው በጣም ከባድ ነው። ራ ቢስሚላህ ተብሎ ተጀምሮ መዝፈን ተጀምሯል ባለበት ጊዜ እነሱ ነሽዳ ይበሉት የሚበሉት ተላቀ፣ ግን በአላህ ስም ተብሎ ይጀመራል፣ ኮፍያ ያደረገ ሰው ያቀርበዋል፣ ግን ዘፈን በሸሪያ መነፅር ሲታይ በሸሪያ ሚዛን ሲመዘን የሚያሳዝነው ለዚህ። ጊዜውን ገንዘቡን ሰውቶ አዳራሽ ገብቶ የሚያይ ሰው፣ ገንዘብ አውጥቶ ይሄን ገዝቶ የሚያደምጥ ሰው፣ በዚህ ቀልቤን አስተካክላለሁ ብሎ ቁጭ ብሎ የሚያደምጥ ሰው ደጋ ቀደምቶች ወላሂ አቅል ላለው ሰው ሁሉ ልብ ሰርስሮ የሚገባ ምክርን መክረዋል። በምንም ብትቀልድ በምንም ብትጫወት በዲን አትጫወት ብለዋል። ቁርአን ያልበቃው ሐዲስ ያልበቃው ምንም ሊበቃው አይችልም። ኢብኑ ቀይም رحمه الله تعالى ተናግረዋል እንዲህ አይነት ሰዎች ቁርአን ሲከብዳቸው ወደ እንጉርጉሮ ሄዱ ብለዋል። እንተሃል አመር ያኔ ንግግር አይደል የዘመናችን ዑለሞቹ ንግግር አይደል 751 ላይ ሞቱ የኢማም ኢብኑል ቀይም ንግግር። ቁርአን ሲከብዳቸው ወደ ዘፈኑ፣ ወደ መንዙማው፣ ወደ እንጉርጉሮ ሄዱት። ከቁርአን ምን ጠፍተው፣ ምክር የፈለገ ምክር አለ ቁርአን ውስጥ ወዘክር ቢልቁርኣኒ መን የኻፉ ወዒድ

ኢነ ሀደል ቁርአነ ያህዲ ሌለቲ ሂየ አቅወም ነቢዩላህ ሱሌይማን ነብይም መሪም ነበሩ። ነቢ መሐመድ ነብይም መሪም ነበሩ። ታሪካቸው ቁርአን ላይ ተነግሯል። ስለዚህ ወዴት ነው የምንሄደው? ምንድነው ቤታችን ውስጥ በቴሌቪዥን መስኮት የምናየው? ልጆቻችን ማንን ነው ረአ አድርገው አድንቀው የሄዱት? ዩቲዩብ ላይ ቴሌግራም ላይ የማን ተከታታይ ናቸው? የማን አድናቂ ናቸው? ከላይ ኮፍያ ስላደረገ ለስሙ ፀጉሯ ላይ ሻርፕ ጣል ስላደረገችና የሰውነቷን ቅርጽ የሚያሳይ በመልኩ ተመርጦ የተሰራ ልብስ የለበሰች ስመ ሓይሻ ስመ ሐፍሷ የአንቺ ልጅሽ ርዓያ ፈጽሞ ልትሆን አይገባም። ከዚህ በሁሉም ነገር ላይ ማስረጃን መሰረት ልናደርግ ነቢን፣ ሰሓቦችን ልንከተል ይገባና ዲን መካደም የፈለገ በቁርአኑ በሓዲቱ መሰረት ሊሆን ይገባ፣ ሰሓቦች ባደረጉት መሰረት ሊሆን ይገባ መነገድ የፈለገ ከቁርአኑ ከሐዲሱ ከዲኑ ራቅ ብሎ ሊነግድ ይገባል። ህዝቡን ምንም የማያውቀውን የዋሁን ለአኼራ ለዲኑ የሚጠቅመው የሚመስለውን ነገር ሁሉ ተከትሎ የሄደውን ሰው ማታለሉ ወንጀሉ አላህ ዘንድ አላህ ዘንድ በጣም ከባድ ባጠመሙት ባሳሳቱት፣ ባከሰሩት ሰው ልክ አላህ ዘንድ መጠየቅን ያመጣል። ሊዳ የሰርግ ነሺዳ የሰርግ መንዙማ የሚባል ነገር የለም። እዛው ሴቶች በጊዜው የሆነን ቃል ራሳቸው ገጣጥመው የመታገባዋን የሰርገኛዋን ስም ያነሱ መግጠም ይችላሉ። ይሄም አይናውጣነት፣ ሀያ ቢስነት የሚስተዋልበት ሊሆን አይገባም። የሴት ልጅን ውበት አብዝቶ የሚገልጽ መሆን የለበትም። የከሳፈሮች የተወረሰ ነው የሚሆን። ወላ በአሰ ቢኢንሻድ ኒሳ ሺዕራ ቢሃዲሂል ሙናሰባ፣ በዚህ አጋጣሚ ሴቶች እዛው ላይ የሚችሉትን የግድ ገጣሚ መሆንም አይጠበቅባቸው ሁለት፣ ሶስት ቃሎችን አስተሳስሮ መጫወት። ቦታው ላይ ካሜራ እንዳይኖር ከፍተኛ ጥንቃቄ ማድረግ ነው። የካሜራ መክፈት በሽታ ያለባቸው ሰዎች ያገኙትን ነገር ሁሉ መቅረጽ የሚፈልጉ፣ ምግብ ሲቀርብ ይቀርጻሉ፣ ሰው ሰላም ሲሉ ይቀርጻሉ። ሰደቃ እየሰጡ ዞረው ከሰደቃ ተቀባዩ ጋር ራሳቸውን ፍቶ ለማንሳት ይንጠራራሉ። نعوذ بالله من فساد القلب ቀልብ ወና የሆነበት ውጭ ብቻ የሚያምርበት ዘመን ላይ ደርሰናል። የስላምን ስሙን እንጂ ብዙዎች ማይከተሉበት የማያውቁበት ዘመን ላይ ደርሰናል። የውሙ ዓረፋ ላይ ነቢዩ ሰላቱ ወሰላም የግመላቸው የልጓም ገመዱ እንኳ ወድቆ አንዱ እጃቸው ወደ ላይ እንደተዘረጋ በሌላኛው እጃቸው ነበር ያነሱት። የግመሌ ልጓም ከጄ አመለጠ እንኳ ብለው አንዱን እጃቸውን አላወረዱም። ከዱዓ ዓረፋ ላይ ንኝ እያሉ አስሬ ፎቶ እያነሱ ሚልኳት ጠዋፊ ያደረጉ የሴት ፎቶ ሁሉ አስገብተው ፎቶም ያነሷል። ምግብ አዘው የሚበሉትን ምግብ ፎቶ አንስተው ማህበራዊ ሚዲያ ላይ የሚለቁ ሰዎች አሉ። የአቅል ማነስ የአደብ ማነስ አርቆ አለማሰብ። አንስተው የሚለቁት ምግብ ሰዎች በአመት የማያገኙት ምግብ ሊሆን ይችላል። ምናልባትም ቁርሱን ምሳውን በአግባቡ ያልበላ ሰው ሊያየው ይችላል። የአላህን ኒዕማ ደግሞ መጫወቻ ማድረግም አላህ ዘንድ ያስጠይቃል። ብሉ ጠጡ እንጂ የተባል ነው። ፎቶ ያነሳችሁ ለጥፎ አልተባል። ባለቤቱን ፎቶ አንስቶ ቪዲዮ አስቀርጾም ያስቀምጣል ይህንም ይለቃል። ሙስሊሙ ነው የሚያደር ሙስሊሟ ናት ይሄን የምታስደር። ፎቶ ማንሳት ሐራም ሆኖ ሳለ ያለ በቂ ምክንያት ፎቶ ለሚያነሳ ሰው ገንዘብ ከፍሎ ያመጣል። ከዛ ለወዳጅ ለዘመድ ይታደላል። ሰርግ ቦታ ላይ አህዋሎች ተበላሽቷል። እሺ ብሎ መሄድ ሁሉ የሚከብድበት ዘመን ላይ ደርሰን። ለመሰረቱ ለሰርግ ከተጠሩ መስፈርቱ ከተሟላ መሄድ ዋጅብ ነው። እሺ ተብሎ ተከሄዶ የሚታየው ፈሳድ ያለው ሙንከር እንዲያልመጣም ያስበላል፣ መቅረትን ሁሉ እንዲፈቀድ ያደርጋል። መሄድ ግዴታ የሆነው ቦታው ከወንጀል ከጠራ ነው፣ ወይም ሄዶ መክሮ ማስወገድ መቀነስ ለሚችል ሰው ብቻ ነው ተብሏል። ሌላ እዛ ቦታ ላይ አብዝቶ መገላለጥ፣ ጫወታ ማብዛት፣ መዘናጋት አያስፈልግም። ሸሪዓ ማይገድባቸው አደበ ሌላቸዋሉ ሆም የሰርግ ቦታ ላይ መልከ መልካም ሴቶችን የመረጡ እያነሱ ክብራቸውን ሊነኩ ስማቸውን ሊያጠፉ ያጠመዱት ወጥመድ ውስጥ ሊጥሉ ፎቶ እያነሱ ለወንድም ያከፋፍሉ ካልሆነ ሚዲያ ላይ እናወጣለን እንዲህ ካላረፍ የሚሉም ስርዓት አልበኞች አሉ። አኩል ሐል ከ ከበሮ መምታቱ ጋር ተያይዞ ወንጀል መኖር የለበትም። ድምፅ ወንዱ ጋር መውጣት የለበትም። ወንዱ ሴቶች ጋር ሄዶ ተቀላቅሎ መጨፈር ፈጽሞ የለበትም። ሴቷ የምታገባዋ ከሴቶች ጋር ቁጭ ባለችበት የሆነ ሰዓት ላይ ቀለበት ተብሎ ወንዱ ሰተት ብሎ ሴቶች ክፍል ይገባል። ሸሪዓው የሚለው ኢያኩም ወዱ ኹላ ዐለ ኒሳ፣ አዳራችሁን ሴቶች ወዳሉበት አትግቡ። ሙሽራ ከሆነ ሙሽሪት እጅ ላይ ቀለበት ሊያጠልቅ ይግባላል። ሲጀምርም ይሄ የሙሽሪት እጅ ላይ ቀለበት ማጥለቅ ከቤተ ክርስቲያን የመጣ እምነትን ከአውራጣታቸው ጀምረው በስመብ በወልድ በመንፈስ ጉዱስ ብለው ነው ከትንሽ ውጣት ቀጥሎ ያለው ላይ የሚያጠልቁት፣ ያውም ግራጅ ላይ የግራጅ ቀለበት የሚያደርጉበት የሚታወቀው ጣታቸው ላይ ከልብ ጋር የሚያያዝ ስር አለ፣ እዛ ላይ ወንድ ለአንዲት ሴት ቀለበት አጠለቀ ማለት ልቧን እሱ ላይ አሰረው ማለት ነው ብለው ነው የሚፈላሰሩት። ስለዚህ ዱብላ የሚባለው የጋብቻ ቀለበትን በዚህ እምነት በዚህ መልኩ ማጥለቅ ቢድዓ ነው ሸሪዓ ላይ መጨመር ልብን ከትዳር አጋር ጋር የሚያስተሳስረው በፍቅር የሚያኖረው አላህን መታዘዝ የባልና ሚስትን ሐቅ መጠበቅ በዲን መመራት እንጂ ወርቅ ወይም ብር ስላለ ፍቅር ይኖራል ማለት ነው። ከጀህልናቸው ብዛት የመጣ ቢጠባቸውም ከበቀላሉ አያወልቁትም። እሱ ወለቀ ማለት ጋብቻ የወለቀ ይመስላችኋል? ፍቅራቸው ከትዳር አጋራቸው ልብ ላይ የወለቀ ይመስላችኋል? ሲናደዱ አውጥተው ይወረውሩታል። ጋብቻውን ማፍረስ ሲፈልጉ። ሙስልም ግን እንዴት ይሄን ያደርጋል? በዲን ይፈቀዳል ወይ ብሎ ለምን አይጠይቅም? ኢና ወጀድና ጂራንና አዕላሚላ ዋ ኢና ዐላት አሪፍ ሞክተት መባል የለም። አብረው የሚኖሩ የሀገራችን ሰዎች ይሄን ሲያደርጉ አይተናል። እኛም የነሱን ፈለግ እንከተላለን አይባልም። ነቢን ነው የምንከተል። ነቢ ፋጢማን ድረዋል፣ ኡሳማን ድረዋል፣ ጁሌቢብን ድረዋል። ለየትኛው ነው ውሰድህ ቀለበት አጥልቅላት ያሉት? ቀለበት እንደ ጌጥ ተቆጥሮ የጆሮ የአንገት ሀብል ሲገዛ ኖርማል ቀለበት ሲገዛ ችግር የለም። ለዚህ ዓላማ ተብሎ የሚጠለቅበት ጣት ተመርጦ የሚጠለቅበት ቀንና ቦታ ተመርጦ የቀለበት ፕሮግራም ተብሎ ማድረግ ቢድዓ ነው። ትዳሩን በረካ ቢስ ያደርገዋል ወይም በረካውን ይቀንሰዋል። ከነቢዩ ሱናም ያርቃል። ተሃዱ ተሐቡ ተብለዋል። ስጦታ ተሰጣጡ ትዋደዳላችሁ ተብለዋል። ባል ለምስቱ ስለታ ላይ ሰጥ ይችላል። አሁን ችግር የለም። ነገር ግን አፈጫጨሙ፣ የስጦታ አይነቱ፣ አደራረጉ ይወስነዋል። ከጥሎ ምናሉ ሼኹ አየቱ ሀል ሙስሊመቱ አንቺ ሙስሊም ሴት ሆይ ላቱ ስሪፊ ፊ ሽራኢል ሁልይ ጌታ መግዛት ላይ አታባክኒ። ወላቅ ምሸቲ ጫርክና ልብስን መግዛት ላይም ይስራፍ አታድርጊ። በሚناسبት ዘዋጂ ለጋብቻ ብለሽ ፈይነሃዳ ለጋብቻ ብለው ከልክ ያለፈ ሁሊ ጌተነ መግዛት

በጣም መነጋገር የሆነ ርዕስ ነው። ብዙ ወንዶች ማግባት እየፈለጉ የጋብቻን ታታ የማህሩን፣ የሰርጉን፣ የቤት ወጪና የሚያስፈልጉ እቃዎችን ማሟላቱን እያሰቡ ከጋብቻ ወደ ኋላ ብለው ይቀራል። የኢማን ድክመት ያለባቸው ዚና ላይ ይወድቃል፣ አሊያ ደግሞ ያለ ቤተሰብ እውቅና በውጪ ንካህ ለማሰር ይገደዳሉ። ይህ ከሚሆን ሙስሊም ሴት የምታገባ ራሷም ትሆን የሙስሊም ሴት ሐላፊዎች በተለይ እናቶች ጋብቻ ላይ የሚያገባው አካል ለከፍተኛ ወጪ እንዲዳረግ ማድረግ የለባቸው። ነብዩ ሰለላሁ ዐለይሂ ወሰለም ከጋብቻዎች ሁሉ የተሻለ ጋብቻ ጣጣው የቀነሰ ጋብቻ ነው ብላ ማህሩ የቀነሰ ጋብቻ ነው ብላ። ሴት ልጅ ማህር የሚሰጣት እሷን ለመሸጥ ወይም ለመግዛት አይደለም። ሴት ልጅም በመቶ ሺህ ብር እንጂ አልድርም፣ በሀምሳ ሺህ ብር እንጂ አልድርም ይሉ ወንዶች አሉ። የምትሸጥ ዕቃ እኮ አይደለችም። ማህሩ የራሷ ሐቅ ነው። ወደ አዲሱ ቤቷ ስትሄድ ለአንዳንድ ወጪዎች ሊያስፈልጓት፣ እንግዳ ልሸኝበት የተለያዩ ነገሮችን ልታደርግበት ትችላለች። ሐቋ ነው። ማንም ያለ ፈቃዷ ይነካ ሊነካ አይገባ ስለዚህ እሷ በምትጠቀመው መህር አባት ጠንካራ መስፈርቶችን አስቀምጦ እንዲህ ካላረክ፣ እንዲህ ካላረክ ሊል አይገባም። እንዴት ታኖራታለህ? በምን መልኩ ታስተዳድራታለህ? አክላቅህ ምንድን ነው? ጓደኞችህ ማን ናቸው? ይህ ነው የአስተዋይ አባት ጥያቄ እንጂ ምን ትገዛላታለህ? ምን ትሰጣታለህ? አቅም ካለው ከፈቀደ ደስ ያለውን ያክል ይስጥ፣ ችግር የለው። ሴት ልጅ የሴቶች ኃላፊዎች ግን ከፍተኛ ማህር መጠየቅ የለባቸው። መግባብ አይደል? ማህሩን መክፈል አቅቶት የሚወድቅ ወንድ አለ። መቀጠል አልቻልኩም ይላል። ማህሩን ዛሬ ነገ ሰጣለሁ እያለ ውስጧ ሌላ ነገር እንዲያስብ እንድትጠራጠረው የሚያደርግበት ሁኔታ አለ። ስለዚህ ቀለል ያለ ማህር በአካባቢው መካከለኛ ሆኖ የተለመደን ማህር ማስቀመጥ ሴቷም ራሷን ወጪ ስጠይቅ የጌጥ የልብስ ተመጣጣኝ የሆነ እንዳቅሙ እንደ እንደሷ ሁኔታ ልጠይቅ ይገባታል። ዋናው ነገር ዲን ነው። ዲን ካለ አኽላቅ ካለ ሌላው ቀላ ነው። ወርቅ ሊጠፋ ሊሰረቅ ይችላል። ጨርቅ ሊቀደድ ሊጣል ሊሰረቅ ይችላል። ማይጠፋው የጨመረ የሚሄደው ሁሌ የሚያግባባው የሚያስደስተው ኢማን ነው፣ አኽላቅ። ሴት ልጅህን አላህን ለሚፈራ ሰው ዳራት አብራስ ከኖረ ሐኳን ጠብቆ በክብር ያኖራታል ተግባብቶ መቀጠል ካልቻሉ በክብር ይመልስልሃል በላል ይሄ የታቢዎች የቅደምቶች ምክር ነው እንጂ ወርቅ ያለው ፎቅ ያለው ብር ያለው መርተህ ዳር አልተባለ ከላይ እንደፈለገ ያዝናና እንኳ ቢያኖራት ቀልቧ እንዳይደሰት እንድትበሳጭ የሚያደርግ አያያዝ ሊይዝ ይችላል ሙምን በሰርግ ምክንያት ማባከን ተገቢ አይደለም ለምታገባዋም ለምታገባወም ለኃላፊዎቿም ለበዓልም ጭምር አለይኪ ብልዕትዳል አደራሽን ሚዛናዊ ሁኒ፣ በሁሉም ነገር መካከለኛው መንገድ ተከተይ። ወተርኪል ሙባሀቲ፣ ፉክክር እና ይውልኝ ማለትን ተያ። ሙባሀት ማለት ከሌሎች በልጦ ለመገኘት ጥረት ማድረግ ለገሊት ልጅ ይሄን ያክል ማህር ከተሰጠ ለእኔ ልጅ ይሄን ያክል ማህር ነው የምጠይቀው፣ የገሊት ሰርግ ላይ ይሄን ያክል ወጪ ከወጣ የኔ ልጅ ላይ የኔ ሰርግ ላይ እንዲህ አይነት ወጪ ነው የሚወጣው እገሌ ልጁን እንዲህ አይነት ሀብት ላለው ሰው ከዳር እኔ ደግሞ ከሱ የተሻለ ላለው ነው ምድረው እያሉ መፎካከር ሙባሃት ይባል። የተናነሰ ሰው አላህ ከፍ ያደርገዋል። አብዝቶ የተሰቀለና ከፍ ያለ አላህ ዝቅ ያደርገዋል። አላህ ሱን በመታዘዝ ነብዩን በመከተል ባዱንያን ባኺራ ከፍ ካረጋቸው ባሮቹ ያድርገን። የዛሬ ደርሳችን እዚህ ያበቃል። والله تعالى اعلم والسلام عليكم ورحمه الله وبركاته